ሰጥቶ አሁን ከሄድን ደግሞ ሌላ ነገር ነው የሚመስለው። ይምጣ እንደሆነ ልትቅለትነስ ካዴ ምፈል ነገር ላማክራት ነበረ። ምን አጠፋው? ሰማኛል። ስንቴ ነው ምነግር? አዴ አጠገብ እንዳደርስ እሱ ማለት ይሆናል። ዴቭ አዴ እኮ እህቴ ነች። ቆይ አንተ ችኮቹን እንዳለ አላስነካ ነው እንደምትል ሰማኛል። አዎ፣ እህቴን አላስነካም። ከአዴ ደግሞ ቀልድ የለም። እሺ ወንድሜ ተረጋጋ። አንቺ ነሽ ለዚህ ሁሉ ሰላም አዴን ጥሪ ልንስ ትመጫለች። በቃ አሁን ሁለታችሁ፣ እኔ ከማንም ጋር ምንም አይነት ግንኙነት አልፈልግም። እኔ ሰራተኛችሁ ብቻ ነኝ። አዴን የመሰለች ጥሩ ጓደኛ ስላለች እነቴን ማበረታታት ከጀመርክበት ጊዜ አንስቶ አንተ ጤነኛ? ምንድን ነው በህገ ወጥ መንገድ ተሰድጄ አዴን ካልወሰድኳት እያለ ዳይመንድ፣ እውነት ነው ልትሰደድ ነው? አዎ አልኩሽ። የሰው ሀገር እንደዚህ ቀለል መስሎ፣ ስንት መከራ እና ስቃየታ ነው እንጂ። አልጋ ባልጋ ቢሆንማ ስንቱ ሄዶ ይቀየር ነበር። ክብር የሚባል ነገር የለም። አደይ ከውጭ ስትመጣ ቤዚና ፍቅር ባደረጉት ሴራ ግንባሯ ላይ በሩን ተዘጋባታለች። ቤዛ አደይ ለወራት ስለፈለግኩ ነው እህቴ ናት ሲል በአደይ ቀልድልም አደይ ደግሞ እህትህ አይደለችም ብሎ ዴቭ ይ አደይ በንዴት ቤዛን ስገፈትራት አንቺ ነሽ የሰራተኛ መገፈትሪን ስትላት በጥፊት ታልሳታለች። ፍቅርንም አንገቷን ትይዛታለች። ሌሌም የራሱ ሴት አደለችም ይስማ እንጂ ያለውን ችግር አጣራ ስትር ለባርኮቴ ይነግረዋል። ዳይመንድም አረሄን ልጅ መላበይልኝ በህገወጥ መንገድ ተሰድጄ አደይን እወስዳታለሁ እያለ ነው ብሎ ለአደይ ይነግራል። ዴቭና ባርኮቴ ይጣላሉ። አደይ እህቴ ናት አደይ ያንተ ናት መስመር ክናት ለፊላ ባርቆት ናኦም ቤዛን አደይ ምን አድርጋችኋት ነው ብሎ ጉሮሯን አንቋታል። ሰላም ጤና ይስጥልኝ ክብራንና ክብራኔ ቻናሌ ቤተሰቦች ሰላማችሁ ይብዛ። በያላችሁበት ላይክ ሰብስክራይብ በማድረግ ቻናሌን ተቀላቀሉ። ናኦም አዴን እንደሚፈልጋት ሊዲያ ነግራው፣ ዴቭም በሩን ከፍቶ ይወጣና የታለ ይላል። ዴቭ ተረጋጋ እንጂ አዴ ነች እንጂ የተጠራችሁ አንተ አይደለህም ስትለው፣ ዳይመንድም አረህን ገገማ ይዘው መጣች ሲለው ተወባክህ አንድ ከሄድን ሌላ ነገር ነው የሚመስለው። የምጣና የሚለውን እንስማ። ዴቭም ልየቀለሽብኝ ነው ስላት፣ ናውም አዴ ሊያወራት ስለፈለገ ነው ቆይ ምን ልታደርግ ነው ትለዋል። ዴቭም ሄድና ምንፈልጋችሁ ነው ሲለው፣ ሰላም ነው ወይ ዴቭ፣ እናንተ ያላችሁ ምን ሰላም አለ ይላል። ዴቭ ናውምም እኛ ምን አደረግን ይለዋል። ከአደይ ምን ፈልገ ነው ሲለው፣ አዴን የሆነ ነገር ላማክራት ነበር ምነው ችግር አለ ወይ? ይለዋል። አዎ ችግር አለ። አደይ ጫፍ እንዳትደርስ ደርስ ይለዋል። አደይ እኮ እህቴ ናት አይሆንም ይላል። ነው አደይ እህት አደለች መዝን ሄድ እናፈለግ ሲለው፣ ይህንን አልቀበለው ማንም የለኝም እኮ ይላል። ብቸኛ እንዳትሆን አጠገብህ ያለ ሰው በቂ ነው ሲለው፣ ዳይመንድም ቆያን ታቺቆችን አላስነካም ማለት ነው እንዴ ይላል። አው እህቴን አላስነካም ባደይ ደግሞ ቀልድ የለም ብሎ እንቅ ያደርገዋል። ና ማማ አንቺ ነሽ ለዚህ ሁሉ ሰለባ። አዴይን ትሪሊን ስለ እሱ ንይዘ ትመጫለሽ ወይ ስላት፣ እኔ ምን አደረኩ ትላል ሊዲያ። እኔ ምን ላድርግ አዴይን ስለ እሱ ተከትሎ ይመጣ ትላል። አዴይ ጫፍ እንዳደርስ ብሎ ያስጠነቅቀውና ሊዲያንም ናይ በይጂ ይላታል። ባርኮቴ ባዴ ክፍል ሆኖ ለአዴይ ይገባኛል እኮ ረዳሻለው ይገባኛል እኮ ሲላት፣ አዴይም ተው ባርኮት አንተ ልቤን ከፍ ዝቅ አታድርጋ ካስታወስክ አንተም እንደዚያ ያርግህ ነበረ አሁን ደግሞ ዴቭ ያድርግብሽ ነው የምትለኝ? ትለዋለች አ የዴቭ እና እኔ የተለያየ ነው ይላል። ምንድን ነው የተለያየው? አንተም እኮ እንደ ዴቭ እወድሻለሁ። ይህን ሁኔታው እንደዚያ አይደለም፣ ይቅርታ ደይ፣ ባርኮት ምንም ምልህ ነገር የለም፣ የልባችንን ፈጣሪ ያውቃል እያለች፣ ዴቭ ደግሞ ከበሩ ላይ እያዳመጠ ነበረ። ያን እኮ በሰዓቱ ለአንቺ የሚሰማኝን ስሜት ነው የነገርኩሽ እንጂ ውሸት አይደለም ይላል። ባርኮት አደይ በሰዓቱ በአንቺ ፍቅር የሚያደርገኝን አሳጥቶ ነበር፣ ግን አንቺ ፍቅሬን ስገልጽልሽ አልተቀበልሽኝም፣ አይሆንም ብለሽ ትተሽኛለሽ። ታዲያ እንደዛ ብልህ ሁሉም ነገር አበቃ የነገርከኝ ለዛችን ሰዓት ብቻ ነበር ወይ የሚቆየው ትላለች አደይ ያውል ባርኮት፣ ከአንተ ብዙ ተምር ያለሁኝ በእኔ ላይ በተፈጠረው ምክንያት እድር ላይ ጫና እንዲያድርበት አልፈልግም ይላል። ለሱ ምንም ልታስብ አትች እኔ ሁሉንም አስረድቼዋለሁ ለአንተ ደግሞ በጣም ደስተኛ የምትወዳት ሴት መታ አብራችሁ ስለሆናችሁ በጣም ደስ ብሎኛል ትላለች አመሰግናለሁ ነገር ግን እሷ ከመጣች ጀምሮ እየተራራቅን ነው ያለ ነው ይላል በፊት እኮ ብዙ ነገሮችን እናወራ ነበረ አሁን ግን ወንድምነቴንም ነፈቅሽኝ ይላል ወዲያውን ቤዝ ትመጣና ዴቭ በሩ ላይ ተለጥፎ ዴቭ ትለዋለች እዚህ ደግሞ ምን ትሰራለ ስትለው ባልሽን ሂጂና ጠይቄ ጠይቂ ይላል ወዲያ ወዲያ ክፍል ተከታትለው ይገባሉ። ቤዝና ደብ ደፍ ትላለች። አደይም ቤዝም በርኮቴ እዚ ደሞ ምን ተሰራለ ትላለ። ቤዝ አደይን ይወራት ነበር ማይታ ቤቷ ነው የምታወራት በቃ በርኮት ለኔ ሄነው ነው የሚገባኝ። ምን እያልክነው ነው? ምን አደረኩ ምን አጠፋ ፊላል። በርኮቴም አደይ ኮህቴ ናት ሲለው አንቸል ስሜት የምር ነው ብለካ በቃ በኋላ አሁን ደሞ ቴና ነው ቆይ ምን ይያረክ ነው ሲለው አዴይም ባርኮት ስለአንተ እየነገረ ነበር ምንም አላጠፋ ትላለች። ይሄን ካንተ አልደበኩ ነበር ብሎ ሲወጣ፣ ቤዛም አሁንም ጎን ቁጭ ብለሻለ ተሄጂ ተነሺ ብላ ቆይ ሰራልሻለሁ ብላ ትወጣለች። ሊሊና ኤላ መጥተው ሳሎን ቁጭ ብለው ነበር ከነፍቅር ጋር አዴ እየተሄዳ ነው ስትላት ምን መዞር ነው ታዞረች ደግሞ መተኛት ነው ደግ አደረገች ሳይ ትረፍ ትላለች። የለም እኔ የምልሽ ባርኪ የለም፣ እንዲህ ሲል ቤዛ ወደ ሰው ትመጣና ባርኪ የለም ሲመጣ እንደመጣችሁ ነግራለሁ ስትል፣ ፍቅርም ወሬ ውሸታም አሁን መኝታ ቤቷ ላይ አላየሁትም ወይ ክፍሉ የለም። ምን አሻሸኝ እርግጠኛ ነሽ የለም ሲላት፣ አዎ የለም ትላለች። ወዲያውም ባርኪ ይመጣል። ሊዲያም ይሄ ምንሽ ነው ውሸታም ትላታለች። ሰላም ካላቸው በኋላ ሊልም አለንልህ ትለና ስለ አንድ ነገር ልናወራ ነበር የመጣ ነው። ማውራት እንችላለን ለብቻችን በኋላ ቤታችሁ መጥቼ እናወራለን። ትንሽ ጭንቅላቴ ልክ አይደለም ይላል። ባርኮት ደረሳችሁ አይደለም ወይ ውልቅ በሉልኝ ትላለች። ፍቅርም ይወጣልሻል ወይ ፍቅር ብላ ተነስታ ወደ አዴጋ ትሄዳለች። ሊዲያም ለምለም መውጫው በዚህ ጋ ነው ትላታለች። ኤላም ደህና ነሽ ሊዱ? ቆይ ምን አጥፍቼ ነው ሰላምታ እንኳን የተከለከልኩት? ይላት። ም ብያለው እኮ ቅድም ኤላ፣ ግዴታ ከአንተ ጋር መዝለል መጨፈር የለብኝም ትላለች። ሊ ይፍ ኤላ ሊዲያ እኮ የፈለገችው ሰው ጋር መሄድ ነው። አሁን ደግሞ ተረኛው ናኦም ነው ትላለች። የፈለግኩት ሰው ጋር መሄድ ይችላለሁ ምን አገባሽ? ትላለች ልጅ አዴን። ተከፍላ ቁጭ ብላ ወይ መከራ ሁሌ ስቃይ ሁሌ መከራ እያለች ታክሳ ነበረ ወደ ሁሌ ልትገባና አዴ ምን ሆነሻል? ትላት ቅብ ታረጋትና የሆነ ነገር ሆነሻል ማለት ነው ይቺ ፍቅር ናት አዴን ስትላት፣ አሁን በአሁኑ ፍቅር አይደለችም ግን ከዚህ ቤት መውጣት አለብኝ ትላለች አዴ የተፈጠረ የተፈጠረ ነገር አለ ወይ ስትላት፣ ባርኮትና ዴቭ በዚህ ቤት እያሉ እኔ በጣም ከብዶኛል መኖር ከብዶኛል ትላለች። ባርኮት ለአንቺ የተለየ ስሜት አለ ወይ ስላት፣ አዎ አሁንም ምንም የተቀየረ በዛ ብትመጣ ምንም የተቀየረ ነገር የለም አለኝ ትላለች። ምንም ባርኮት እኔን ያወራው ራቅብዬ ስለታይ ተራቅብዬ ሌላ ድል መሞከር አለብኝ። ዴቭም ቢሆን ከዚህ በላይ መጎዳት የለበትም ትላለች። እዚህ ቤት ወጣሽ፣ ሌላ ቦታ መስራትሽ ጥሩ ነው። ግን ደግሞ ዴቭን ሸሽተሽ ከሆነ ጥሩም አይደለም። ሌላ እዛም መጥፎ ነገር ቢያጋጥምሽ ምን ይታወቃል? ትላታለች በቃ ህይወቴ ሁሉ ተመሰቃቀለ ይመስለኛል። በዚህ ጋር ባርኮቴ፣ ዴቭ፣ እናቴ፣ አባቴ፣ እህቴ፣ ሁሉ ነገር ተመሰቃቅሎብኛል። ትላለች አደይ አይዞሽ፣ ትንሽ ጊዜ ታገሽ። እኛ በራሳችን የራሳችን ስራ ጀምረን እስከምንቋቋም ድረስ እንዴት እንደዚህ ሆኑ እስከሚሉ ድረስ እናስገርማቸዋለን። እሱም አይቀርም ግን እንደዚህ ሆኜ እስከ መቼ ትላለ እንደው ግራ ቢገባኝ እንጂ ስትላት ቤዛ ለባርኮት የምትገባ ሴት አይደለችም። የሆነ የደበቀችው ነገር አለ። እሱን ደግሞ አጣርቼ ደርስበታለሁ። ከዛም በኋላ ባርኪ ነዋረዋለሁ ትላለ ኤላና ልዲያም እየተሸኛኙ ለዛሬ ተስንት ቀን ጊዜ በኋላ ሸኘሽኝ ይላታል። አዎ አሁንም መውጫ ስለት ከደብ ማምለጫ ስለፈለግኩ እንጂ ልሸኘህ አይደለም ነው ሲላት ነው ጋር ነው እሱ የተሻለ ነው ሰው መንከባከብ ይችልበታል ትለዋለች። ይሄ ልጅ ብልጥ ነው ተጠንቀቁ፣ ይላል ኤላም አንተም ተጠንቀቅ፣ ሊሊን ላጥ እንዳያደርግልህ ትለዋለች። ይሄ ብን ከክፍሉ ተቀምጦ አዴ ትገባና ዴቭ፣ ትለዋለች። አዴ ምንም ለወራሽ አልፈልግም ውጭ በቃ ሲላት፣ አንተ እንዳሰብኩ አይደለም፣ ሊያወራኝ ስለአንተ እያወራኝ ነበር ትላለች ያንቺን ውሸት መቀበል አልችልም በቃ ሄጅልኝ ይላታል የምትሰማኝ ከሆነ ስማኝ ባርኮት ስለአንተ እየነገረኝ ነበረ ትለዋለች እንድረዳህ አብሬህ እንደሆነ እየነገረኝ ነበረ ግን አንተ እንዴት እንደተረዳው አላቅም የቱን ልመን ያየሁትን ወይስ አንቺ የምትነግርኝን ሲላት ቆይ እንደበፊቱ እንደ ወንድምና እንደ እህት ማውራት አልችልም ወይ ከባርኮቴ ጋር ትለዋለች። ልቤ ሁሌ ካንቺ እየቀረበ ነው። አንቺ ግን አብሬሽ እንዲሆን አትፈልጊም ሲላት የውሸት እየዋሸው መኖር እንድኖር ነው ወይ የምትፈልገው ትላለች። አደይም ምን ማድረግ አይጠበቅብሽም። ልብሽን አንዳርጊው እዛም እዚህ አትበይ ይላታል። እኔ ከማን ነው እዛም እዚህ ያልኩትልና? ትነደደ ባርኮቴን እንደምታፈቅሩ አውቃለሁኝ። ዳይመንድንም እንደዛው ትቀርቢዋለሽ። አሁን ደግሞ ከነ ኦልጋ ምን እንደምታስብ ያላውቅም ሲላት እኔ እንደዛ አይነት ሴት አይደለውም። እሺ በፈለግከው መንገድ ማሰብ ትችላለ ብላ ተናዳ ሊዲያም ወደ ናውል ጋር ናዋል እያለ ተከተለችው። እንዴት መጣሽ? እኔስ ወንድምሽ በርበሬ እያጠንኩሽ እያጠነሽ መስሎኝ ነበር። እኔማ እህትም ወንድምም የለኝም ግን ደ ሌላ ማክራት ነበረ ግን ተቤት ስመጣ ዴቫ አለ ውጭ ላይ ደግሞ ኮንጎ ነው የሚሉት ያዳርቀኛል ይላታል። ለአንታ ደይን ለምን እንፈለግ? ለእኔ ንገረኝ። እኔ ያለው አይደለም ወይ ስትለው አንቺና ደይ ልዩነት አላችሁ። አደይ ጠንካራ ሴት ናት። እየሰራ የሰራተኝነት ራሷን ለመለወጥ እየጣረች ነው። አንቺ ግን አንቺ በሰው ትከሻ ላይ ነሽ። እኔ እንዳንቺ እናትም አባትም የምመረኮዘው የለኝም ይላት። እንዳንቺ ከሆንኩማ መሞቴ ነው። ታዲያ አደይ ትመቸኛል ማለት ነው? እኔ ከሌ እከሌ ይመቸኛል አይደለም ያልኩት። ሌንም ከቤት ቁጭ ብላ የላ ይመጣል ልልየ ሲላት፣ መቼም ተናድሽ ብኝ አይደለም ለምን እናደዳለው? ሊዲያን እዛ መንገድ ለመንገድ እየኩሰት ጎትታት ብላ ደስ አለኝ። ለዛ ነው እሺ ትለዋለች። እኔን ደግሞ ወድሽ እያወቅሽ እንዴት እንደዛ ታያለሽ? አንቺ ምክንያት ከቤትም ጋር ተጣለው ከሊዲያም ጋር ተጣለው። ሁሌ ጭቅጭቅ አይሰለችሽም ወይ ይላታል። ጭቅጭቅ ጭቅጭቅ የምትለው ተጨቃጨኩለህና ነው። እስከ ዛሬ ድረስ ከሊዲያ ጋር ነበር ጥሌ፣ አሁን ደግሞ ከአንተ ጋር ነው ብላ እሺ ጥፋት የኔ ነው ካንተ ከራቀች በኋላ ጠባይ ሁሉ ተቀይሯል። ጭራሽ አሁንማ በናኦም እየተናደድክ ነው ትለዋለች። ሮ ከኋላ ከላይ እየተከተለች የምታስቸግርህን ልጅ አሁን ደግሞ ቦታ ተቃይከሩ አንተ ሆነሃል ተከታየው ትላለች። ባርኮት ከክፍል ቁጭ ብሎ ቤዛ ትገባለች። ወዲያው ብድግ ብሎ ሊወጣ ሲል የልቴን ነው ትለዋለች እና የላጋል ነው ለምን ስትለው የማዋራቸው ነገር አለ። እኔም ተከትዬ ልምጣው ትላለች። አይ ይላታል ለአንቺ የሚነገርም ከሆነ ስመለስ እነግርሻለሁ፣ ግን ደግሞ ወደ ስራ ስለምሄድ ቤቱን አደራ ለአንቺ ሰጥችሻለሁ ይላት ፍቅር ከክችት ትገባና አንቺ ምን እየሰራሽ ነው ትላታ ለች አደይን ወደ ውዞር ብላ ስታያት ምን ይለጉምሻል አትናገርም ወይ ስትላት፣ ዝም ስል ለምን ዝም አልሽ ትያለሽ፣ ስናገር ለምን ተናገርሽ ትላለሽ ላድርግ ስትላት ቅድም እዴፍ ጋር ምን እየሰራሽ ነበር? እሱ የግል ህይወታችን ነው፣ አንቺን አይመለከትሽም። አንቺ ደግሞ ምናባሽ ነው ከዴፍ ጋር የግል ህይወት የሚኖርሽ? ብላ ንቅ ስታረጋት በአርኮቴ ከኋላ ይመጣል። ፍቅር ልቀቂ እንትላት አለች። አሁንስ እዚህ ቤት መምጣት አስጠላኝ ሲላት፣ እኔ እዚህ ቤት ነው የምኖረው። አንተ እዚህ ቤት ለመምጣት አስጠላህ አይደል? እኔ ምንድን ነው ለእኔ ንሳት የማትረዳኝ ትላለች። ፍቅር ኃላፊነቱን መወጣት ካልቻል የማየት ምጣ ሁሉንም ነገር ነግራታለው ስትለው እኔ ከአንቺ ጋር መነጋገር አልፈልግም፣ ሄጂ ከዚህ ይላታል። እማዬ ደግሞ አንድ ነገር ትስማና እኔና አንቺ መጨረሻችን ነው የሚሆነው ይላታል። እስኪ አንዴ እንኳን ስማኝ ስትለው፣ ምንድነው የምሰማሽ? ከዚህም በኋላ አደይን በክፉ ዓይንሽ ብታያት እንኳን አልምርሽም ይላታል። አመሰግናለሁ ብላ አደይም ባርኮቴን እቅፉ ስታደርገው፣ ዴቭ ይመጣል። ባርኮቴም መለስ ብሎ ሲያየው፣ ዴቭ ተረጋጋ ይለዋል። ቆይ ምን ለማድረግ እየሞከርክ ነው ይላል። ዴቭም ቆይ አንተ ከቤዛ ጋር ተሆንም ወይ አደይን ለኔ ተዋት ይላል። እተዋታ አለው። ግን ደግሞ ማንም ሰው እየመጣ ሲጮህባትና ሲነገር ዝም አትበል ተንከባከባት፣ ይለዋል። ዴብና ባርኮቴም ጭቅጭቃቸውን ይጀምራሉ። ወዲዋ ዴብ በቃ ተዉ፣ እኔ ለማንም ምንም አይደለውም፣ እኔ ሰራተኛችሁ ብቻ ነኝ ትልና ታጠገባቸው ጥላቸው ትሄዳል። ዳይመንድም ሲመጣ ንጉሱ ቤት ያገኘዋል። ቆይ ምን ሆነህ ነው ከቤትም አትወጣው ስል፣ ወደ ደል ልውጣ ላሽቃብጥ ነው ይለዋል። ምን እንደደበረህ ገባይ ማለት ነው፣ ምንድን ነው ሲለው፣ ከናውል ጋር ስለተስማማን ነው አይደል፤ ታውቃለህ አይደል፣ እንዲህ አደይ እንደምትመቸው ጓደኛ ሲያደርጋት ደበረኝ። ማነው ጓደኛ የሚያደርጋት ይላል። በአለም ላይ ፈልግ፣ ምን ማለት ነው ሲለው፣ አደይን አይቶ የማይማረክ ያውልህ። ከልጅነቷ ጀምሮ ማራኪ ናት፣ አይቶ የማይወዳት የለም። ይወዳታል ማለት ግን ሁሉም ሰው ያፈቅራታል ማለት አይደለም። ያው ለምን ግን ተመቸችው እንጂ አላፈቅራትም። እናንተ ለምን መጣ ሲለውን የማጀለሴን ፈልጌ ነው። ና በቃ አትድረቅ፣ ና እንሂድ በቃ ምን አፍጠን ታየኛለህ? ብለው ተያይዘው ሄዱ። ቤዝም ከክፍላ ቁጭ ብላ እሺ ወንድሜ፣ በቅርብ ጊዜ እንደማሳካው እደውልልሃለሁ ስትል ወዲያው ፍቅር ትገባለች። አንቺ ሞኝ፣ እዚህ መኝታሽን ተመታሞቂ ሄደሽ አደይን ልክ አስገብተሽ ባልሽን አጠብቂ ሞይ ትላታለች። አርጌ ደግሞ ምን አድርጎ ነው ስትላት የውልሽ አዴ ጋራ ነበር ከደብጋም ተጣልቷል፣ ትላታለች። ይህ ይቻዴ ደግሞ ምን አባቷ ነው ከባርኬ የምትፈልገው? ምን አውቄ ባርኬንም ደብንም ስቃቸውን ታበላቸዋለች ስትላት፣ እሷ ደግሞ ምናርጋ ባርኮቴን ስቃውን የምታበላው ስትላት፣ ባርኮቴ ከአንቺ በላይ አዴይን ያፈቅራታል ትለዋታለች። እሱን ተይና። አዴይን ተዚህ ቤት እንዴት እንደምናባርራት አስቢ፣ ስትላት እሷን ካባረርንማ እኔና ከሁለት አንዳችን ሰራተኛ መሆናችን ነው ትላታለች። ስለዚህ እዚህ ያለች ቆንጣጥን ማድረግ ይሻላል። እንደ ለዛን እኮ የምትመችኝ። እንተላለፍ ባርኪ የምናኤላ ጋ ሄድና እኔማ ሊሄን ነበረ ልል ይፈልጋሉ ስላለች ነው የመጣው ስል ልል ዝም ብላ ነው ነገሮችን ታካብዳለች። ታውቂ የለም ይለዋል ኤላን አትስማው፣ ባርኬ። ምን አይነት ጉዳይ ቢሆን ነው እነኒ እንደዚያ አይነት ያስጨንቀው? በቤዛ ጉዳይ ነው ይለዋል። ቤዛ ደግሞ ምን አደረገች? አይ ምንም አላደረገች ይላል ኤላ። ኤላ፣ በቃ ለቤዛ ትሸፋፍንላት። ቤዚ እየዋሸች እንደሆነ እየተሰማኝ ነው ባርኬ። ብቻ ሌሌ፣ ከቤዛ ጋር የግል ጸብ ስላላችሁ ብቻ አይደለም አለል ጊዜን የተሻማሽኝ? አይ ባርኬ፣ እኔን ለማይመለከተኝ ይችላል፣ ግን ነገር ግን ቤታቸው በአራጣ እንደተያዘ ነግረው ተ ኤላ ብዙ ገንዘብ ነው የተቀበለችው ትለዋል። ኤላም አረ ታይልሌ የሚወራና የማይወራ ነገር ዝም ብሎ አይወራም ይላታል። ይስማ እንጂ የራሱ ሴት አይደለችም ወይ ትላለች? ብታረቅ አዎ ቤታቸው ባራጣ እንደተያዘ አቃለሁ፣ ግን ደግሞ ለኤላ ምናገሩ ምን አስፈለገ? ሲል ከኔ በላይ በፊትም ጓደኛ አልነበራትም ለዛ ነው ለንም ነገረችው የሚለው አላሳስበኝም። ነገር ግን ወንድሟ ታስሯል። ከታሰረስ ለምን ታሰረ? ነገር ግን እውነት ነው እሺ ይሁን ቤታቸው ደግሞ ባራጣ ከይዞ ነው እንበል። ይህ ነገር እውነት ያለው ይመስላችኋል? እውነት ካለው እና ጥፍላ ለሊሊ ለምን ብላ ትዋሸዋለች ሲል አይ ሊሊ ብላ ነው እኔ ጥርጣሪ የለኝ ይላል። ኤላም አንተ የማታየውን እኔ እንዳይል ነው የተፈጠርኩት ትላ ለሊሊ ነገረች። ነገር እኮ እውነት አለው ወይኔ እኔ ማጣራለሁ። እውነትህ ነው ባርኪ ሲለው አዎ ታዲያ ምን እንዳረግ ትመክርኛለህ ሲላት ወንድሞም ታስበ ከሆነ ማጣራት እናቷን ቢወካለች ከቤተሰቧ ማጣራት ይሻላል። ሊሊ ለእኔ አስባችሁ እንደዛ ስላደረጋችሁልኝ አመሰግናለሁ። ኤላ በጣም አስተዋይ ሚስትናት ያለችው፣ በቃ እኔም ሊሄድ። ሊሊ አዴን እየተመለከሻት ለምን አዴደን አይደለች ወይ ትላለ። እኔም ሆንዲቭ እያስቀየምናት ነው። ፍቅርም ጸባይ ታቂዋለሽ። ከእሷ ጋራ ችላ መኖሯ ራሱ በጣም የሚያስገርም ነው። አዎ አዴ ጠንካራ ሴት ናት ጥላለ። ሊሊ ንጉሱ ወደ ስደት ለመሄድ አስቧል። ዳይመንድም አንተ ምን አለብህ? ከጥቂት ዓመታት በኋላ ሀብታም ሆነ ትመጣለህ። እኔ ነኝ እንጂ እንደዚች እንደ አበባ ጥውለግ ብዬ የቀረሁት። ቆይ ግን አደይን ለማን ትተነው ሲለው አደይማ ከትንሽ ጊዜ በኋላ ትመጣለይ፣ አንተና አደይ ትመጣላችሁ፣ ከዛም እንጋባለን ይላል። አደይ ገንዘብ ንብረትን ወዳጅ አይደለችም፣ ብትወድህ ኖሮ በዚሁ ማንነት ትወድህ ነበር ይለዋል። ወዲያውን አደይ ስትመጣያትና ማን ተመጣ ይለዋል። አደይ ሰላም ትላቸውና አረ፣ ይሄን ልጅ አንድ በይልኝ ወደ ስደት ሊሄድ ነው እያለ ነው። በሕገ ወጥ ስደት ተሰድጄ አደኝ ካልወሰድኳት እያለ ነው። ዳይመንድ እውነቱን ነው ትላለች። አ እውነት ነው ልትሰደድ ነው ትለዋለች። አዎ እውነት ነው አልኩሽ እኮ። ቆይ ለምን አንቺስ ለምን አትሄጂም? የት ስደት ነው? እዚህ ሀገር እንደው መቼም አያልፍልሽም ሚላት። ታሪክሽንም ትቀይሪያለሽ፣ እናሽንም ታሳክሚያለሽ፣ አባትሽም ይፋታሻል ይላታል። የሰው ሀገር ስደት እንዲቀላል አድርገዋለሁ ወይ አልጋ ባልጋ የሚሆን ነገር የለም ትላለች። አደ ቆይ እንጂ እኔ መጀመሪያ ተሰድጄ ነገሮችን አስተካክዬ ትመጣለች ይላል። ንጉሱም እኔም የአባቴን ሁኔታ አስተካክዬ ከዛም በኋላ ተወኝ ባክ፣ ስንት ስራ አለብኝ ልሄድ ብላ ስትሄ በሩ ላይ ቆመው ፍቅርና ቤዝ ቤዛ በሩን ከፈትንት ስታረግ መልሳ በለዋ ላይ ተዘጋባታለች። ወዲያውን ወዲያውን ቆያንችማና በስሎንች ነው ክፍሌ ባርኪን ያስገባሹ ትላታለች። ቆያንችማን ስሎንች እኔ የማንንም ማንንም አልፈልግም፣ ግን ደግሞ ሁለታችሁም ታውቁታላችሁ። ስትገፈትራት አንድ ገረድ እኔ ነው የምትገፈትሪኝ ብላ ወደ እሷ ስትጠጋ ገረድ ብሆን ሰው መሆን ናትርሺ ትልና በጥፊት አልሳታለች። ፍቅርም አንቺ ምን እያረግሽ ነው? ስትላት ካላከበራችሁኝ እንዴት እንደምንቃችሁ አሳያችኋለሁ ብላ እሱ ፍቅርንም እንክ ካረጋትና ሰራተኛ ናት፣ ምንም አታመጣም ብላችሁ ከሆነ ተሳስታችኋል። ድጋሚ እንደዚያ ነገር ስታደርጉ እንዳላያችሁ ትላታል። የዛሬው በዚህ አብቅቷል። አደይስ ወደ ስደት ትሄድ ይሆን? ቀጣይ አብረን እናየዋለን። የድንም እስከ መጨረሻው ስለምታዩልኝ ከልብ አመሰግናለሁ። ባይ ባይ